ነጫጭ ጥቁረቶች ከሚለው ታሪክ ክፍል አስራ ሁለት ከይክሩ ጋር ተገናኝተን ሰሞኑን ወደምንሄድበት ጭር ያለ ቦታ ሄድን። ቦታው ደስ ይላል። ሰው አይበዛበትም። ነጻነት ነገር ይሰጣል። ቸኮሌት ይዣለሁ፣ ሊያውም ሁለት ቸኮሌት ነዋ። በአንዱ ቢከሽፍ በአንዱ እቅዱን ላሳካ። ጥያቄ ታጠቅያለሁ። ላሳካ ታጠቅያለሁ ከይኩር ጋር ትንሽ ካወራን በኋላ ሰሞኑን የጀመርነውን መጎሻሸን ጀመርን። ወገቧን ስነካት ስነካት ስትለምነኝ ምናምን፣ ስነካት ስትጮህ፣ ስኮረኩራት ፈውዬ በአላህ እያለች እየሳቀች ስታለቅስ፣ በቃ ምን ልበላችሁ ሙድ ውስጥ ገባን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦይ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ እንደተለመደው ወደ ቻናል በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ። አሁን ቸኮሌቱን ከኪሴ ውስጥ አወጣውና በእቅዴ መሰረት በእጅ እየሰበርኩኝ አጎረስኳት። ቸኮሌቱ አልቆ ትንሽ ሲቀር በጥርሼ በጥርሴ ይዤ እንድትጎርስ ጠየኳት! ኢኩ አየችኝና ፈገግ አለች። አላማው በደንብ ገብቷታል። ቸኮሌቱን ልበላ ስል ነው የሳመኝ፣ የምትልበት ምክንያት ስላመቻቸው ሁላት ደስ ሳይላት አይቀርም። አንዳንድ ነገሮችን ማድረግ እየፈለግን ዩሊታን ስንፈራ ነገሮችን ለማድረግ የሚገፋን ምክንያት እንፈልጋለን። ከራሳችን ላይ ኃላፊነቱን ለመግፋት እንሞክራለን። እኔም ይኩ በቸኮሌቱ ምክንያት ስትስመኝ አጋጣሚ እንጂ እኔ አስቤው አይደለም ለማለት ነው እቅድ ያዘጋጀሁት እሷም ሳምኩት ላለማለት ቆንጆ ምክንያት ታገኛለች ማለት ነው። ግን ይሄ ከሰው ይሉኝታ እንጂ ከፈጣሪ አያስጥልም። ወደ አፌ ቀረብ ስትል ቸኮሌቱን ትንሽ ወደ ውስጥ ሳብ አደረግኩት። ትንሽ ቀረብ ብላ ከከንፈሬ የራቀውን በላችው። እየበላችው ወደ ከንፈሬ ስትደርስ አቆመች። ፈገግ ብላ እሱን በእጅ ስጠኝ አለችኝ። እቅዱ ተሳካ ስል ልታበላሸው ነው ብዬ ተናደርኩ። ግን አሁንም ጭንቅላቴን አሰራሁት። ቸኮሌቱን ትንሽ ወደ ውጭ ገፍቼ እንዲትበላ ነገርኳት። መብላት ጀመረች። አሁን ቸኮሌቱን እየበላች በከፊል ከንፈሮቻችን እየተነካኩ ነው። አሁንም ትንሽ በልታ አቆመችና አየችኝ። ብይ እንጂ አልኳት። እረ ልትስመኝ ነው አይደል አለችኝ። መግደርደር መጀመሩ ነው እንግዲህ እስካሁንስ ከንፈሮቻችን አልተነካኩም እንዲ እባክሽ ብዬ አልኳት እየሳኩ ሀፍረቴን ለመደበቅ እየሞከርኩ ወደ ከንፈሬ ተጠግታ ቸኮሌቱን መብላት ጀመረች ቸኮሌቱ ሲያልቅ ከከንፈሯ ጋር ተገናኘን ነዘረኝ ከንፈር ስስም ለመጀመሪያ ጊዜ ነው እሷም የመጀመሪያዋ ይመስለኛል ኤክሮ አይኖቿ ተዘጉ ሰውነቷን ክንዶቼ ላይ ጣለችው። ኤክሮን አንገቷን ደግፌ ከከንፈሯ ውስጥ ጠፋሁ። እየሳምኳት አያታለሁ፣ ደስ ትላለች። እምነቷን እኔ ላይ ጥላ አይኖቿን ጨፍና ሰውነቷን ክንዶቼ ላይ አደላድራ ሌላ ዓለም ውስጥ ገብታለች። ከንፈሬ መሳም ከንፈር መሳም የረጠበ ስወንጅ እንደመምጠጥ ነው ብሎ ኡስማን የነገረኝ ተዛለኝ፣ እውነቱን ነው። ስሜታችን ሲግል መሳሳሙ መላላስ ሆነ። ከንፈሮቻችን ዘለን ምላሳችንን መመጣጠጥ ጀመርን። በስሜት አበድን። ለረጅም ሰዓት ከተሳሳመን በኋላ ሁለታችንም በቃንና አቆምን። ካለንበት ስሜት ለመውጣት ትንሽ ቁጭ ብለን ራሳችንን አረጋጋን። ተነስተን ከነበርንበት ቦታ መውጣት እንደጀመርን እግሩ እየሳቀች አሁን አንተ አሚራቸው ነህ አለችኝ። በሰዓቱ አንድ አቋም አንድ አቋቁመ ነው የነበረ ሃይማኖታዊ ህብረት አሚር ሰብሳቢ ነበርኩ። ይህን የሚያክል ህብረት ላይ እየተሳተፍኩ ከንፈሯ ስር ስሜት ትንፋሽን ሲቆራረጠው ስታይ ቀለልኩባት። እንኳንኛ ንጉሶችም ለሚስቶቻቸው ቀለዋል ብዬ አለፍኩት። ኤክሮን ቀረብ ብዬ ሳያት ከንፈሯ አብጧል። ይህች ልጅ እውነትም የመጀመሪያዋ ነው እንዴት የኔ ከንፈር አላበጠም ጉንጭ መሳም አበዛ ስለነበር ይሆናል ሀሀሀ በጣም የሚገርማችሁ ነገር አሁንም ከተሳሳምን በኋላ እንኳ ስሸኛት ስንለያይ አልተጨባበጥንም አልተቃቀፍንም በቃ ለምዶብናል መጨባበጡ ግዙፍ ወንጀል ሆኗል መሳሳሙ ያን ያህል አላስጨነቀንም አሁን ላይ ሳስበው ያሰቀኛል። አንዳንድ ሰዎች ካስተዋላችሁ ውዱ አለኝ አልጨብጥሽም ባይሆን ጉንጭን ሳሚኝ ይላሉ። እጃቸው ወደ ላይ አጣምረው ፊቴን አልታጠብም ባይሆን ዋና ለዋኝ እንደ ማለት ነው። ለማንም ከይክሩ ጋር ያደረግኩትን ነገር አልተናገርኩም። ይክሩየን አከብራት አለሁ። ማንም ስለሷ አንስቶ እንደ ሌላው ሴት እንዲዘበዝብ አልፈቅድም። እኔ ስለማማከራት እኔ ስለማከብራት ጓደኞች ዘንድም የተከበረች ነበረች። ሁለተኛው ምክንያቴ ደግሞ መሳሳማችን ኃጢያት ከመሆኑ ጋር አላህን ከወነጀሉ በላይ ወንጀሉ መወራቱ ስለማያስቆጣ ነው። በነጋታው ደውዬ ስጠይቃት አሁንም የከንፈሯ እብጠት እንዳልጠፋ ነገረችኝ። ገርሞኛል። በነጋታው ተገናኝተን ከትምህርት ቤት በቀጥታ ነበር ወደምንገናኝበት ቦታ የመጣችው። ምናልባት የትናንቱን ትዕንድ ትዕይንት እንደምንደግመው ሳታስብ አትቀርም። እኔ ግን ኤክሩዬን ለስሜቴ እንደመፈልጋት ብቻ እንዲታስብ ስላልፈለግኩ እንኳን መሳሳም መጎሻሸሙንም ተውኩት። ያመጣሁላትን ቸኮሌት በእጇ ሰጠኋት። እስኪበቃት አውርተን ተለያየን። በሶስተኛው ቀን ስንገናኝ ልስማት ሞከርኩ። እክሩ እንዲቀርብን ጠየቀችን። በጣም ተሰማኝ። እክሩን የማትፈልገው ነገር ውስጥ እንደ እንደዘፈኳት አሰብኩ። እክሩን እክሩ ስለምትወደኝ ከሃይማኖታ ህግጋት ጋር እየተጋጨኋት እንደሆነ ነበር የማስበው። ፊቴ ሲቀያየር እክሩ ጸጸቴ አመማት። ለማለት የፈለገችው እንደዛ እንዳልሆነ እንድረዳት። ሁሌ ጥፋቶችን ወደ ራስህ ማስጠጋት ትወዳለህ፣ አለችና አንገቴን ሳብ ስባ ከንፈሬ ላይ ተለጠፈች። ቀለጥን። ሳናስበው በጣም ለረዥም ሰዓት ተሳሳምን። ረሂማ ልታሞቀው ወስዳው የነበረውን ወተት ይዛልኝ መጣች። በጣም ቆየሁ፣ ይቅርታ ሳፊው አለችኝ ከሀሳቤ ለመውጣት እየታገልኩ ችግር የለውም ኮካዬ፣ አልኳት። ወተቱን ረስቸው ነበር። አሁን ቅድም ካፌ ውስጥ ከፊት ለፊቴ ተቀምጠው የነበሩት ጥንዶች የሉም፣ ሌሎች ጥንዶች ቦታው ላይ ተተክተዋል። አዲሶቹን ጥንዶች እያየሁ ወደ ሀሳቤ ባህር ተመለስኩ። ከኢክሩ ጋር ግንኙነታችን በዚህ መልኩ እየቀጠለ ባለበት ሰዓት ዩኒቨርሲቲ ተጠራሁ። እዚሁ አዲስ አበባ ስለደረሰኝ ብዙም ከኤክራም ጋር ክፍተት አልፈጠርም አልፈጠረንም አልፈጠርንም እንደ ሁሌው እንገናኛለን። ብሩኬ ወደ ካምፓስ ሄደ። በነገራችን ላይ ሄኖክ የግል ኮሌጅ አካውንቲንግ ተመዝግቧል። ብሩክ አርባ ምንጭ ከሄደ በኋላ ቢያንስ በሳምንት አንድ ጊዜ እደውልለታለሁ። እሱ ግን ሳይረሳኝ አይቀርም። ሁሉ ነገሩ ተቀያይሯል። ከጥሩ ልጆች ጋር አልገጠመም። የካምፓስ ላይፍ የሚባሉት እንዴ፣ ክለብ መውጣት፣ መቃም፣ ምናምን አታለውታል። ብሩክ እምቢ የማለት አቅም የለውም። ከሰው ጋር ተመሳስሎ ነው የሚኖረው እኔ አዲስ አበባ ዩኒቨርሲቲ አብረን ከተመደብን የሸገር ልጆች ጋር ጊዜን አሳልፋለሁ። ከክፍለ ሀገር ልጆች ጋር ግን በፍጹም መግባባት አልቻልኩም። ብዙዎቹ እንደ ጠላት ነው የሚያዩኝ፣ ግን ብዙም ግድ አልሰጠኝም። ኢክሩ አሁን የመሰናዶ ተማሪ ሆናለች። ኢክራምን በትምህርት ደረጃ ልበልጣት እንጂ እድሜያችን እኩል ነው ማለት ይቻላል። በወራት ነው የምበልጣት ዩኒቨርስቲ ተላምድ ነው። እኔም ስነ አእምሮ ደርሶኝ በፍቅር እየተማርኩት ትንሽ እንደቆየው ብሩኬ ወደ ሸገር ተመለሰ። ሀገሩ አልተስማማኝም፣ አልቀጥልም አለ። እኔ የእውነት ደስ አለኝ። በጣም ናፍቆኝ ነበር። እዚሁ ቆይቶ ቀጣይ አመት የግል ኮሌጅ ለመማር ነው ያሰበው። ካሪም ጋርም በአካል ለመገናኘት በቁ በቁ። ግን በመካከላቸው ትንሽ ክፍተት ተፈጥሯል። ከአርባ ምንጭ ከተመለሰ በኋላ ብሩክ በፍጹም የማያውቀው ብሩክ የማያውቀው ብሩክ ሊሆንልኝ አልቻለም። ጸባዩ ተቀያይሯል። ለሱ እርድና ማለት ክለብ ማውጣትና ሴት ማውጣት ሆኗል። በተግባር አያደርገውም። በመላሱ ግን ሁሌም የሚያወራው እሱኑ ነው። እኔ የኤክራምን እና የእኔን ግንኙነት በተመለከተ ትልቅ ውሳኔ ለመወሰን እያወጠነጠንኩ ነው። ውድና የተከበራችሁ የቻናሊ ቤተሰቦች አጓጊና በጣም ደስ የሚለው ታሪክ ነጫጭ ጥቁረቶች የሚለው ክፍል 11 12 በዚሁ ተጠናቋል። በክፍል 13 እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት የአዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮችም ላይክ ሼር ማድረጋችሁን አትርሶ። በክፍል 13 እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ በዚሁ ልሰናበታችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።